ብዙዎቻችን ከጥቂት ወራቶች በፊት እንደምናስታውሰው እጅግ አስደንጋጭ እንዲሁም አሳዛኝ ዜና ከግብፅ ካይሮ ተሰምቶ ነበር። ይኸውም ከርታታዋ ስደተኛዋ የሆነችው እህታችን ትዝታ ገና ካገባች አምስት ወር እንኳን በቅጡ ሳይሆናት በምትኖርበት መኖሪያ ቤት ውስጥ ተገላ መገኘቱ ብዙዎችን ያስደነገጠ ጉዳይ ነበር። ይህም ዜና ጋር ተያይዞ ብዙ ኢትዮጵያውያኖች በያለም ሀገሩ የሚገኙ ፍትህ ለዚች እህታችን

ክብረ ድንግልናዋን ጠብቃ ባገባችበት እኖርበታለውን ብላ ላሰበችው ትዳር ይሄ የሞቷ ውሳኔ ሲሆን እጅግ ያሳዝናል። እባካችሁ የመጀመሪያ ተጠርጣሪ የተባለውን ባለቤቷን እናፈላልግ ያለበትንም እንጠቁም በማለት ጭምር መረጃዎቹን ሲያሰራጩ ተመልክተን ነበር። ብዙ እርብርብ ተደርጎ ከኤምባሲዎች ጋር እንዲሁም በግብፅ ከሚኖሩ ኢትዮጵያውያን ጋር በተደረገ ቀና ርብርብ አስክሬኗን ወደ ሀገር ወደ ኢትዮጵያ በማምጣት በትውልድ ቦታዋ ላይ እንድትቀበር ተደርጓል። ከርታታዋ ስደተኛዋ እህታችን ትዝታ እንደ ማንኛውም ኢትዮጵያዊ የራሷን ሕይወት ቀይራ የቤተሰቦቿንም ለመሻሻል ነበር ገና በልጅነት እድሜዋ በ17 ዓመቷ ወደ ግብፅ ካይሮ ያቀናችው። ይሁን እንጂ ከ10 ዓመት ቆይታ በኋላ ሕይወቷ ሳይመጣ ቀርቶ ለቤተሰብ አስክሬኗ ደርሷል። እጅግ ብዙዎች ደንግጠዋል። በተለይ ቤተሰቦች የእግር እሳት ሆኖብናል በማለት ስለ ጉዳዩ

ታዲያ እንግዲህ ይህ ግድያ ወንጀል ከተሰማ ወራቶች ቢያልፉም አሁን ድረስ በትዙ በኩል ያሉ ግለሰቦች እባካችሁ ጉዳዩ እንዲረሳ እንዳይሆን ተጠርጣሪ ገዳዩም እንዲያዝ እንዲደረግ እባካችሁ ድምፁኑን በማለት በተለያዩ የሶሻል ሚዲያዎች ላይ መልእክታቸውን እያስተላለፉ ተመልክተን ነበረ። በተለይ ደግሞ በቅርቡ በሸገር ኢንፎ አንዲት ትዝታን በቅርብ አውቃታለሁ ወደ ካይሮ የሚወሰድኳት እኔ ነበርኩ ያለች ግለሰብ በመቅረብ በስልክ ቆይታም አድርጋለች። በዛም ቆይታዋ የተለያዩ ነጥቦችን አንስታለች። በተለይ የትዝታን የመጨረሻ አስክሬኗን የተመለከተችው እሷ እንደሆነች ገልጻ የአስክሬን ሁኔታዋንም ስትገልጽ በእምባ እየታጀበች እጅግ የተደበደበ ሰውነት ተመልክቻለሁ። ጭንቅላቷ ላይ፣ እጇ ላይ የተለያዩ የሰውነት ክፍሎቿም እጅግ ከባድ ድብደባ ደርሶባቸዋል። በአጠቃላዩም የሰውነት ክፍሏ በተለያዩ ድብደባዎች ተጎድተዋል በማለት ስለነበረው ሁኔታ ከሸገር ኢንፎ ጋር ቃለመጠይቅን በማድረግ ስለ ሁኔታው ዘርዘር አድርጋ ተናግራለች። ታዲያ እቺ እህታችን አያይዛም ስለ ሁኔታው ከመናገር ባለፈ ይህን ሁኔታ የፈጸመው ይህንን ግድያ አደረሰ ስለተባለው ተጠርጣሪም ዘርዘር ያሉ መረጃዎችን ሰጥታለች። ይህ ግለሰብ ወደ ሀገር ገብቷል እየተባለም ነው። እባካችሁ ሰዎች እርዱን፣ ይህን ግለሰብም አየን የሚል ካለም ይጠቁም በማለት መልእክቷን አስተላልፋለች። ይህ ግድያ ከተፈጸመ በኋላ ይህ ግለሰብ መጀመሪያ ከግብፅ ትንሽ ርቀት የምትገኝ ወደ ሱዳን ቦርደር ወይም ወደ ሱዳን ድንበር ወደሆነ ቦታ እንደተሸጋገረም መረጃ ነበረን። ከዛ በመቀጠል ደግሞ በመተማ አድርጎ ጎንደር እንደገባም የተለያዩ ሰዎች መረጃውን ሰጥተውናል። አይተነዋልም በማለት ጭምር መረጃውን አድርሰውናል ብላ ስለ ጉዳዩ ተናግራለች። በስተመጨረሻም ይቺ እህታችን ይህ ግለሰብ ኢትዮጵያ ብቻ ሳይሆን መሃል ከተማ አዲስ አበባም ላይ ታይቷል፣ የሚባሉ ጭምጭምታዎች ስላሉ ህዝቡ ይሄንን ግለሰብ ካየ እንዲጠቁም፣ ለፖሊስም እንዲያመለክት ጥሬን አቀርባለሁ በማለት መልእክቷን ተናግራ ነበር። ከዚህ ጋር በተያዘም ብዙዎች ስለ ጉዳዩ በድጋሜ እየተነጋገሩበት ይገኛል። በሀሳባቸውም በኮሜንታቸውም ፈጣሪ አምላክ ደሟን ሀቋን ያውጣላት በማለት ጭምር ለእህታችን ድምፅ ሲሆኗ ተመልክተን ነበር። ታዲያ በቅርብ ደግሞ በሸገር ኢንፎ በቀጣይ ክፍል በተለ ተለቀቀ ከዚህ ቪዲዮ ጋር በተያያዘ ጉዳይ ሌላ ዜና ተሰምቷል። ይህ ዜና ደግሞ አንድ አውሮፕላን ወደ ለንደን እያመራ ባለበት ወቅት ይህ ተጠርጣሪ ግለሰብ የትዝታ ገዳይ ነው ተብሎም የታሰበው ባለቤቷ በዛ አውሮፕላን ውስጥ ተገኝቶ በዛ አውሮፕላን ውስጥ የነበሩ ግለሰቦች ይህ ተጠርጣሪ ገዳይ ግብፅ ላይ እህታችንን የገደለ ግለሰብ ነው በማለት በጥቆማ አድርገው እንዳስያዙት መረጃዎች እየተሰማ ይገኛል። በወቅቱ የተያዘው ግለሰብ ስሙ ሐሰን እንደሚባልም በዛው መረጃ ላይ ተሰምቷል። ምናልባት ይህ ግለሰብ ስሙን አስቀይሮ ፓስፖርቱንም አስቀይሮ ይሆናል ሲሉ ብዙዎች ሐሳብ አስተያየታቸውን እየሰጡበት ይገኛል። በዛ አውሮፕላን ተያዘ የተባለው ግለሰብ በዜግነት ሶማሊያዊ እንደሆነም ጭምር በወቅቱ አይተናል በማለት በአውሮፕላን ውስጥ የነበሩ ግለሰቦች ምስክርነታቸውን ሲሰጡ ተመልክተናል። በተለይ ደግሞ ይህ ተያዘ የተባለው በአውሮፕላን ውስጥም በቁጥጥር ስር ዋለ የተባለው ግለሰብ የትዝታ ገዳይ ነው ብለው እንዲናገሩ ካረጓቸው ሌሎች ማኞች ሌሎች ምስክሮች ደግሞ እንዲህ ሲሉ ተደምጠዋል። ሆስተሶቹ ሲነጋገሩ ተመልክተናል። ሆስተሶቹም ይህ እኮ የተያዘው የትዝታ ገዳይ በግብፅ አንድ እህታችንን የገደለ ወንጀለኛ ነው ሲሉ ሆስተሶቹም ሲያወሩ የሰማናቸው አለን በማለት ሌሎች ግለሰቦች ደግሞ ምስክርነታቸውን ሰጥተዋል። ጠቅለል ባለ መልኩ ለንደን ሊያርፍ የነበረ አውሮፕላን ላይ በነበረ ተጠርጣሪ የተያዘው ግለሰብ እውነት የትዙ ገዳይ ተጠርጣሪ ባለቤቷ ይሁን አይሁን የሚለውን አሁን ድረስ ለማረጋገጥ አልተቻለም። በለንደን ያሉ ትውልደ ኢትዮጵያንና ኢትዮጵያኖች ጉዳዩን በደንብ በትኩረት ተከታትለው ለንደን ከሚገኝ ፖሊስ ጋርም በጥምረት ሰርተው ጉዳዩን እንዲያጣሩ የትዙ ወዳጆች ብዙዎች ጠይቀዋል። እባካችሁ ይህንን ወንጀል እስከ መጨረሻው ተከታትለን ለሕዝቡም እናቅርብ ሲሉ ደግሞ የሚዲያ አካላቶችም ተሰምተዋል። በለንደን የሚገኙት ደጋግ ኢትዮጵያን ታዲያ ይህንን መልእክት ይህንን የአደራ ቃል በመቀበል ይሄ ተያዘ የተባለው ለንደን አውሮፕላን ማረፊያም ላይ በቁጥጥር ስር ውስጥ ውሏል የተባለው ግለሰብ እውነት የትዝታ ገዳይ መሆን አለመሆኑን በተቻለን መጠን አጣርተን እዛ ካሉ ሰዎች ጋርም ተነጋግረን ጉዳዩን ለህዝቡ ለማድረስ እንሞክራለን። ሟም እንዲወጣላት የተቻለንን ሁሉ እናደርጋለን ሲሉ ተሰምተዋል። ጠቅለል ባለመልኩ የትዝታን ጉዳይ በመሪ ቀደምነት ሆና ጉዳዩን የምትከታተለው እህታችን ከዚህም ከዛም ያለውን ዜና ጠቅለል በማድረግ የማጠቃለያ መልእክቷን እንዲህ ስትል ተናግራለች። ቤትም ቦታ ይሁን ቤትም ይህ ግለሰብ መያዙ ብቻ ሳይሆን የምንፈልገው ግድያውን ወንጀሉን የፈጸመበት ግብፅ ሀገር ሄዶ ለህግ እንዲቀርብልንም ነው የምንፈልገው። እባካችሁ ይህ እንዲሆን ተባበሩን ስትል ተማጽኖ ቃሏንም አሰምታለች። ጠቅለል ባለመልኩ ይዘንላችሁ የመጣ ነው እጅግ አሳዛኝ የሆነውን የትዝታን ጉዳይ የተመለከተ ነው። እውነት ፈጣሪ አምላክ ደሟን እንዲያወጣላት ብዙዎች አሁን ድረስ እየተማጸኑ ይገኛሉ። እኛም በስተመጨረሻ ማለት የምንፈልገው በድጋሜ ለእህታችን ትዝታ ፈጣሪ አምላክ ነፍሷን እንዲ ምረው ከዛም ባለፈ ለቤተሰቦቿ ለወዳጅ ዘመዶቿ ፈጣሪ መጽናናትን እንዲሰጣቸው በተለይም ደግሞ ይህንን የግድያ ወንጀል ደሟ እንዲወጣላት ከዛም ከዚህም እየሆኑ ትብብር የሚያደርጉ ደከመን ሳይለቸን ሳይሉ የተቻላቸውን በማድረግ ወንጀለኛው ተጠርጣሪው እንዲያዝ ለሚያደርጉ ግለሰቦች ፈጣሪ አምላክ ብርታቱን እንዲሰጣቸው ከልብ ተመኘንላቸው በሌሎች መረጃዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም